በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኃ ኅዳር ሁለት አንድ አምላክ በመሆን በአብ ወወልድ ወመንፈስ ቅዱስም ኅዳር ሁለት በዚች ቀን ከአባት መተወስ በኋላ የተሾመ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ደመት ጴጥሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት ሀያ ሰባተኛ ነው። ይህንም ቅዱስ እግዚአብሔር ለሊቀ ጵጵስና ሹመት መርጦ በሐዋርያት ማርቆስ ወንበር ላይ ካስቀመጠው በኋላ የቁስጥንጥንያ ሊቀ ጳጳሳት ቅዱስ አካኪዎስ እንዲህ የሚል መልእክትን ጻፈለት፣ እንደ ቅዱሳን ቀርሎስና ዲዮስቆሮስ ሃይማኖት ልዩ ሦስት በሆነ በአንድ አምላክ እናምናለን እናሳምናለን። ዳግመኛም በዚች መልእክት ውስጥ እንዲህ ብሎ ገለጠ፣ የተዋሕዶ ጥቅም እንዳይሻር ከተዋሕዶ በኋላ የአካላዊ ቃልን መለኮቱን ከትስብእቱ ሊለዩት አይገባም። ይህ አባ ጴጥሮስም እንደ ተቀበላት ገልጦ ስለ ቀናች ሃይማኖት ከራሱም ያለውን ጨምሮ ለመልእክቱ መልስ ጽፎ ከሶስት ምሁራን ኤጲስቆጶሳት ጋር ላካት። አባ አካኪዎስም ተቀበላቸው። በቅዳሴና በቁርባንም አንድ ሆኑ። ያችንም መልእክት በቃሉ በሚያምን ሕዝብ ፊት አነበባት። ከዚህም በኋላ ሌላ መልእክትን ጻፈ። በውስጧም ከቅዱሳት መጻሕፍት ብዙ ቃላትን ተርጉሞ ወደ አባ ጴጥሮስ ላካት። ይህም አባ ጴጥሮስ ኤጲስቆጶሳቱን ሰብስቦ ያችን መልእክት በፊታቸው አነበባት። እነርሱም እጅግ ደስ ያላቸው ከቃሏና ከትርጓሜዋም የተነሳ አደነቁ። በቀናች ሃይማኖትም ከእርሳቸው ጋር አንድነት ያላቸው መሆኑን ተስማሙ። ይህንም አባት አባ ጴጥሮስ ነው። ከሃዲያን ከሆኑ አይሁድ አረማውያንም ከመንበረ ሹመቱ እስኪ ያሳድዱት ድረስ ስለ ቀናች ሃይማኖት ብዙ መከራ ደረሰበት። ከጥቂት ወራትም በኋላ ወደ ሹመቱ ወንበር ተመለሰ። መንጋውንም በቀናች ሃይማኖት ይጸኑ ዘንድ አዘውትሮ ያስተምራቸው ነበር። ከእነርሱም ርቆ በስደት በነበረበት ጊዜ ከመናፍቃን እንዲጠበቁና በቀናች ሃይማኖት እንዲጸኑ መልእክቶቹን ጽፎ ይልክ ነበር። በሹመቱ ወንበርም አስር ዓመት ኑሮ በሰላም አረፈ። በእግዚአብሔርም ምስጋና ይሁን እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ፣ አመን። በዚችም ቀን ደግሞ የእስክንድርያ ነቢይት የሆነች የሰተናዋ የቅድስ አንስጣስያና የአባ ሊባኖስ መታሰቢያ ነው። በረከታቸውም ከእኛ ጋር ይሁን ለዘላለሙ አሜን። ኅዳር ሁለት ቀን የሚከበሩ ዓመታ የቅዱሳን በዓላት አባ ጴጥሮስ ሊቀ ጳጳሳት ሳልስ፣ አባ ስንቲዩ ሊቀ ጳጳሳት፣ ቅድስት ሰተናዋ ነቢይት፣ ቅድስት አንስጣስያ ወራይ በዓላት ቅዱስ ታዲዮስ ሐዋርያ ከ12 ሐዋርያት፣ ቅዱስ ኢዮብ ጻድቅ ታጋሴ፣ ቅዱስ አቤል ጻድቅ ቅዱስ አባ ጳውሊ ገዳማዊ፣ ታላቁ ቅዱስ ዮሐንስ ነቢ መጥመጠ መለኮት ልቁ አባ ሕርያቆስ፣ ቅዱስ ሐውርዮስ ዛንጾኪያ። ማንም ትንከተ ከንቱ ከሚያደርግብኝ ሞት ይሻለኛል። ወንጌልን ብሰብክ እንኳ የምመካበት የለኝ፣ ግድ ደርሶብኝ ነውና ወንጌልን ባልሰብክ ወዮልኝ። ይህን በፈቃዴ ባደርገው ደሞዝ አለኝና። ያለ ፈቃዴ ግን ባደርገው መጋብነት በአደራ ተሰጥቶኛልና። እንግዲህ ደመወዜ ምንድነው? ወንገልን እየሰበኩ በወንገል ካለኝ መብት በሙሉ እንዳልጠቀም ወንገልን ያለ ዋጋ ብናገር ነው። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 15 ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባካ ገቡት ይልቅ የዳሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አይላፋት መላእክትን እያሳሰቡ በችግር ጊዜ ማቀርብልህ ምስጋና ተቀበ እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን ትን መላእክት ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማረኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ኅሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማርያም። አቡነ ዘበሰማያት